አሰላም አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራች ቻናሌ ቤተሰቦች እንዴት ናች? ሰላም ናች ወይ? አልሀምዱልላኔ ሰላም ነኝ። እንዴት ናቸው እና ሰላም ብያለው፣ ሁላችሁንም ቤተሰቦች ማለት ነው። እንዴት ናች? ደህና ናችሁ ወይ? ዩቱብ እንዴት ነው እየሰራቸው? አሸባይዛችው ተስፋ እንዳትቆርጡ እና ዛሬ መብሮክ መብሮክ በሉኝ ሞኔታይዙኛ ያለው እና እንግዲህ ለመጨረሻውን ያሳምረው ያው ሞኔታ ይዞኛለሁ ማለት ነው። ሰብስክራይብ ያደረጋችሁኝ ሰብስክራይብ አድርግኝ ያደረጋችሁኝ አመሰግናለሁ። ላይክ ሽራ አድርጉ እናንተ ለዚህ ቀን ያብቃችሁ ማለት ነው። እንሻላ ተስፋ እንዳቆርጡ፣ ያው ሁሉም ነገር አንድ ቀን ይሳካል ማለት ነው እና ቤተሰቦቼን ይመስላል ዛሬ ደስ ብሎኛል። ላይክ አድርጉ፣ ሽራ አድርጉ። አሰላሙ አለይኩም ወረሐመቱላሂ በረካቱ፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላሂ ሰላም ነኝ። እንዴት ናችሁ? ጠፍታችኋል። ጠፍታችኋል ሳይሆን ጠፍቻለሁ ነው። ጠፋሽ አይባልም እንዴ! እናንተ ቆይ፣ ግን ምን ሆናችሁ ነው የጠፋችሁ? አትፈልጉም ምናምን ምናመን እና እንደት ናችሁ ቤተሰቦቼ? እንሻላ እንደቤት ያኔ ለዩቱብ የወድ ሲሆናችሁ ላይክ ሰብስክራይብ አድርጉኝ። እንሻላ ቤተሰብ ሆነ ቤተሰብ ያልሆናችሁ ኮሜንት አስቀምጡልኝ ደግሞ መልሳለሁ። ይላቸዋለሁ ቤተሰቦቼ ዛሬ የሆነ ነገር ልነግራችሁ ምንድን ነው ምናምን እንዳጥሩ እና ሰርፕራይዝ ነው። የሆነ ነገር በጣም ደስ ደስ የሚል ማለት ነው። ያኔ እናንተም ደስ ይላችኋል ብዬ ተስፋ አደርጋለሁ። ያው እኔም በጣም ደስ ብሎኛል ማለት ነው። ያኔ ምን ብዬ ልንገራችሁ። እናንተም ለዚህ ቀን ያብቃችሁ እና ልንገራችሁ ልንገራችሁ። ያኔ ወይ አጓጉቼ ነው የምነግራችሁ ማለት ነው። ላይክ አድርገው ላይክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁኝ ማለት ነው። እና ያው ዛሬ በጣም ደስ ብሎኛል። ላችኋለው ደስታ የሚያስደስታችው ላይክ ሰብስክራይብ አድርጉኝ ማለት ነው። እንሻላ ቤተሰብ የሆናችሁም አመሰግናለሁ። ወዳችሁና ፈቅዳችሁ ስለሆናችሁ ማለት ነው። እና ውዴቶች ዛሬ ዩቱብ እንጨርሰው ሞኔታይዝ ሆኖልኛል እላቸዋለሁ። ማብሮክ ማብሮክ ማብሮክ በሉኝ። ኢንሻላህ ያው በጣም ደስ ብሎኛል ማለት ነው። ያው ታውቅታላችሁ፣ ድከሙን ልፋቱን ምናምን በጣም የኔ ምን ልንገራችሁ። ያው መናገር የጠበቅብኝ ታውቅታላችሁ ማለት ነው። ዩቱብ የምትሰሩ ሰዎችና ዛሬ ደስ ብሎኛል፣ ሞኔታይዞኛለሁ እላችኋለሁ። እናንተም ለዚህ ቀን ያብቃችሁ። ላይክ ሰብስክራይብ አድርጉልኝ፣ ኮሜንትም ጻፉ። ሻላ ቤተሰብ ያልሆናችሁን ቤተሰብ ለመሆኑ ሞክሮ እላችኋለሁ። እና ይህን ይመስላል። እናንተም ለዚህ በቀን ያበቃችሁ፣ ሞኔታይዝ ያልሆናችሁ የኔንማ ለመጨረሻውን ያሳመረልኝ እላችኋለሁ። ያው ያደክ ደክማል ሳራ ማለት ነው ላይ ያኔ እንጃ፣ በጣም ሰብራችሁ ነው የሚፈታተኑ ማለት ነው። የሆነ የፈለጋችሁትን ቪዲዮ ለቃችሁ መጠቀም አትችሉም። የሆነ አላቅም ብቻ ያኔ ኮፒራይት ኮፒሬት ስለሚይዝ ማለት ነው። ያገኛችሁትን ቪዲዮ ለቃችሁ መጠቀም አትችሉም። በዛ ላይ ደግሞ ሰዓቱ አይቆጥርም። ተሎ ሰብስክራይቡስ መቼም ከሰብስክራይቡ ደግሞ በጣም ሰዓቱ ነው እንትን የሚለው ማለት ነው የሚያደክመው። ይጨምራል፣ ከዛ ይቀንሳል። በቃ ጨመረልን ስትሉ ደግሞ ቆይቶ ደግሞ ይቀንሳል። ሰብስክራይቡን ልክ እንደዛ እና ወላይ ላግን በጣም ያኔ ምን ብዬ ልንገራችሁ እንጃ ሶብራችሁን ነው የሚፈታተነው ማለት ነው። ግን ግን ግን ተስፋ እንዳቆርጥ እኔ አንዳንድ ሰሞን በቃ ድክም ይለኝና እንደውም ባላ አልሰራም ምናምን እላለሁ ማለት ነው። የሆነ ቀን ደግሞ ትዝ ይለኛል፣ በጣም እናድዳሉ ልሽ እንደዛ ደክም የመቶ ምናምን እልና ደግሜ ደግሞ እሞክራለሁ ማለት ነው እና ብቻ አልሐምዱሊላ ያው እዚህ ደርሰናል። ደሞ ቀጣዩ ደግሞ አላህ አላ ያቃል እና ተስፋ እንዳቆርጡ ለማለት ነው። ዞሮ ዞሮ ከሰራን ከደከምን አንድ ቀን መሳካቱ አይቀርም። ያው ተስፋ እንዳትቆርጡ ለማለት ነው። ከሰራችሁ እና ከደከማችሁ እንሻለሁ፣ ተስፋ ካልቆረጣችሁ ዙሮ ዙሮ አንድ ቀን ሁሉም ነገር ይስተካከላል ማለት ነው። ከምትፈልጉት ትደርሳላችሁ። ያው ተስፋ እንዳትቆርጡ ማለት ነው እና አብሽሩላችኋለሁ የውስበሳችን እንደጋገፍ አንድ ሰው ብቻ ምንም ማድረግ አይችልም። ሁለት ሰው ሶስት ሰው ምንም ማድረግ አይችልም። መስፈሳችን በአንድ ካልሆን ከባድ ነው። የቱ ማለት ነው እና እላችኋለሁ ውዶቼ፣ ሞኒታይዝ ያልሆናችሁ ተስፋ እንዳትቆርጡ፣ ለዚህ ቀን ያብቃችሁ እንሻላ። ሞኒታይዝ ነው የዮሀናውም መጨረሻውን ያሳምርልን እላችኋለሁ። ውዶቼ ላይክ እያደረጋችሁ ሰብስክራይብ የማታደርጉኝ ማለት ነው ደስታ የሚያስደስታችሁ ዛሬ ሪፍሌክሽን አድርጉልኝ። ሰምታችኋል። እና በዚህ አጋጣሚ ውድቶቼ ኮሜንት ማስቀመጡ እንሻለ ሰብስክራይብ ያላደረጋችሁ መልስላችኋለሁ፣ በኮሜንት እየገባው ማለት ነው። ሰብስክራይብ አድርጉኝ፣ ላይክም እያደረጋችሁ